በስማ ወወልድ በመንፈስ ቅዱስ አህዱ አምላክ አመስራ ወሰሙኑ ለመጋቢት በዛቲ ዕለት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 28 በዚች ቀን ጻድቅ ንጉሥ ቆስጠንጢኖስ አረፈ። የዚህ የቅዱስ የአባቱ ስም ቁንስጣ የእናቱ ስም እሌኒ ነው። ቁንስጣን በራምጤያ ለሚባል አገር ንጉሥ ነው። መክስሚያኖስም በሮሜ በአንጾኪያ እና በግብፅ ላይ ነክሱ ነበር። ይህም ቁስጣ አረማዊ ነበር፣ ግን በጎ ስራ ያለው እውነትን የሚወድ በልቡ ነው። ይቅርታና ርኅራዬን የተመላ ክፋት የሌለበት ነው። ወደ ሮሃ ከተማ በሄደ ጊዜ ሌናይቶ ሚስት ልትሆኖ አገባት። እርሷም ክርስቲያናዊት ናት። ንጉሥ ቆስጠንጢኖስንም ጸንሳ ወለደችው። ስሙንም ቆስጠንጢኖስ ብላ ጠራችው። ይህም ዥንጉርጉር ማለት ነው። ከዚህ በኋላ ንጉሥ ቁንስጣ ሌኝ በዚያው ትቷት ወደ በራንጢያ ከተማ ተመለሰ። እርሷም ልጇን እያሳደገች በዚያ ኖረች። የክርስትናን ትምህርት አስተማረችው ይቅርታንና ረራይን በክርስቲያን ወገኖች ላይ እንዲያደርግ በልቡናው ትዘራበት ነበር። እርሷ ክርስቲያን ስትሆን የክርስትና ጥምቀትን ታጠምቀው ዘንድ አልደፈረች። መንፈሳዊ እውቀትን ሁሉ በማስተማር አሳደገችው። ዳግመኛም ለመንግሥት ልጆች የሚገባውንም ሁሉ፣ ከዚያም በኋላ ወደ አባቱ ሰደደችው። አባቱም ባየው ጊዜ ደስ የተሰኘበት። ዕውቀትን የተመላ ሆኖ ፈረስ በመጋለብን ብርቱና የጸና ሆኖ አግኝቶታልና በበታችሁ መስፍን አድርጎ ሹሞ በመንግስቱ ስራ ላይ ሁሉ ስልጣን ሰጠው። ከሁለት ዓመትም በኋላ አባቱ አረፈ፣ ቆንስታንጢኖስን መንግስቱን ሁሉ ተረከበ። የቀና ፍርድንም የሚፈርድ ሆነ። ከእርሱ በፊት የነበሩ ነገስታት እንዲጫኑባቸውን ጽኑ አገዛዝ ከሰዎች ሊያስወገደ አሕዛብ ሁሉ ታዘዙለት ወደዱትም። ያገዛዙ ቅንነትና የፍርዱ ትክክለኛነት በሀገሮች ሁሉ ውስጥ ይሰማ ተገዙለት። የሮሜ ሰዎች ታላላቆች መልእክት ወደ እርሱ ላኩ ከካሃዲ መክስምያኖስ ጽኑ አገዛዝ እንዲያድናቸው እየለመኑ እርሱ አሰቃይቷቸው ነበርና። መልእክታቸውንም ባነበቡ ጊዜ ስለደረሰባቸው መከራ እጅግ አዘን ያድናቸውም ዘንድ ምን እንደሚያደርግ በአደባባይ ተቀምጦ እያሰበ ሲያዝነናው! ከቀኑ በስድስት ሰዓት በቀትር ጊዜ ህብሩ እንደ ከዋክብት የሆነ መስቀል ታየው። በላዩም በዮናኒ ቋንቋ ኒኮስ ጣጣን የሚል ጽሑፍ አለ። ተርጓሚውም በዚህ ጠላት እንድል ታደርጋለ ማለት ነው። የመስቀሉን ብርሃን የፀሐይን ብርሃን ሲሸፍነው ባየ ጊዜ የደነቀ በላዩ ስለተጻፈው ለተጻፈው ማስቦ ለጭፍሮቹ አለቆችና ለመንግስታዊ ታላላቅ ባለስልጣኖች ያሳያቸው። እነርሱም ቢሆኑ ይህ መስቀል ስለምን እንደተገለጠ አላወቁም። በዚያችም ሌሊት የእግዚአብሔር መልአክ ለቆስጠንጢኖስ በራይ ተገልጦ እንዲህ አለው፣ በቀኑ እኩሌታ በቀትር ባየው በዚያ መስቀል አምሳል ላንተ ምልክት አድርግ በእርሱም ጠላት እንድል ታደርጋል አለው። ከእንቅልፉም በነቃ ጊዜ ልቡ ጸና። የወርቅ መስቀልም ማሰርቶ በነገሰበት ዘውድ ላይ አደረገው። መኳንንቱና ወታደሮቹ በጭፍሮች ሁሉ መስቀል ሰርተው በጦር መሳሪያቸው ላይ ያደርጉ ዘንድ አዘዛቸው። እነርሱም እንዳዘዛቸው ያደረጉ የሚሆነው በበራንጥያ በነገሰ በሰባተኛው ዓመቱ ነው። የሮሜን ሰዎች ከስቃያቸው ሊያድናቸው ሰራዊቱን ሰብስቦ ተነስቶ ወጣ። መክስሚያኖስም ሰምቶ በታላቅ ወንዝ ላይም ታላቅ ድልድይ ሰርቶ ለቆስጠንጥኖስም ተሻግሮ ከእርሱ ጋር ተዋጋ። የመስቀሉን ምልክት ቀድሞ በታየ ጊዜ መክስሚያኖስ ሰራዊት ሊሆኑ ነበር። የቆስጠንጥኖስም ሰራዊት ከመክስሚያኖስ ሰራዊት ብዙ ሰው ገደሉ። የቀሩትም ሸሽተው ሲሄዱ ከመክስሚያኖስ ጋር ሊሻገሩና ወደ ሮሜ ሊገቡ ድልድይ ላይ ወጡ። ድልድዩም ፈርሶ ፈርዖን ከሰራዊቱ ጋር እንደሰጠመ እንዲሁ መክስሚያኖስም ከሰራዊቱ ጋር ሰጠመ። ቆስጠንጢኖስም ወደ ሮሜ ከተማ ሲገባ የሮሜ ሰዎች ከካህናት ጋር መብራቶች ይዘው በእንቁ የተሸለሙ አክሊሎችን ደፍተው እምቢልታ እየነፉ ተቀበሉት። የተማሩ ሊቃውንትም የከበረ መስቀልን ሲያመሰግኑት የሀገራችን መዳኛ ይሉት ነበር። ለከበረ መስቀልም ሰባት ቀን በዓል አደረጉ። ቆስጠንጢኖስም ዳግመኛ በሮሜ ነገሰ። ከሃዲዎች የሆኑ መክስሚያኖስና ዲውቅልጥያኖስ ስለ ክብር ባለቤት ስለ ጌታችን ኢየሱስ ክርስቶስ ሃይማኖት ያሰሯቸውን እስረኞች ሁሉንም ፈታቸው። ደግሞ የጣዖታት ቤቶች ይዘጉ፣ አብያተ ክርስቲያኖች ይከፈቱ ቡራዋጭ ያስነገረ፣ ዳግመኛም ክርስቲያኖችን እንዲያከብሯቸው እንጂ እንዳያዋረዷቸው፣ የጣዖታቱንም ገንዘብና ምድራቸውን ለካህናት እንዲሰጧቸው አዘዘ። ክርስቲያኖች በአረማውያን ላይ እንዲሾሙ አደረገ። ዳግመኛም አባቶቻችን አዋርያት እንዳዘዙ ማንም ሰው በስሙ ለመማስ ስራ እንዳይሰራ አዘዘ። በነገሰ በአስራ አንድ ዓመት በሮሜ ሊቀጳጳሳት በሶል ጴጥሮስ እጅ ክርስትና ጥምቀትን ተጠመቀ ሰራዊቱም ሁሉ ይህም የከበረ መስቀል ከተገለጠበት በኋላ በአራት ዓመት ነው። ከዚህ በኋላም በእርሱ ረዳት እናት። ድል ያገኝበት የሚያድን ስለሆነው ስለ ጌታችን መስቀል ትመረምር ዘንድ እናቱ ዕሌኒን ወደ ኢየሩሳሌም ላካት። እርሷም አመፀኞች አይሁድ ቀብረው ከደፈኑት ቦታ አወጣችሁ። በዘመኑ ሃይማኖታችሁ የቀና የሦስት መቶ አስራ ስምንት ጳጳሳት የአንድነት ስብሰባ በኒቅያ ስለ አርዮስ ተደረገ። ለክርስቲያኖች መመሪያ በበጎ አሰራር ክርስቲያናዊ ስርዓት ተሰራች። ከዚህ በኋላ በብርንጥያ ታላቅ ከተማ ሊሰራ አሰበ። እንዳሰበውም ታላቅ ከተማ ሰርቶ በስሙ ቁስጥንጥያ ብሎ ጠራት። በውስጧ መምላክን በወለደች በመቤታችን በቅድስት ድንግል ማርያም ስር በአግያ እና በሶፊያም ታላቅ ቤተ ክርስቲያን ሰራ። መንፈሳዊ በሆነ መልካም ጌጥ ሁሉ አስጌጣት። በውስጧ ከሐዋርያት የብዙዎቹን አጽም ከሰመታትና ከቅዱሳን ጻርቃን ስጋቸውን ስለሚሰበስብ ክብር ባለቤት ጌታችንን ደስ አሰኝቶ መልካም ተጋድሎን ተከፈጸመ በኋላ በኒቆምዲያ ከተማ ጥቂት ታሟረፈ። ከእነዚያውም በወርቅ ሳጥን አድርገው ተሸክመው ወደ ቆስጥንጥንያ ያደረሱት የጳጳሳት አለቆችና ካህናቱ ከሁሉ ሕዝብ ቅርብ ወጥተው ተቀበሉት። በብዙ ጸሎት በመዘመርና በማላይ በምስጋና ወደ ክቡ ወደ ከበሩ ሐዋርያት ቤተ መቅደስ አስገብተው በክብር አኖሩት። በረከቱ ከኛ ጋር ለዘላለሙ ትደር አሜን። ሰላም ለቆስጠንጢኖስ አብያተ ክርስቲያና ዘሐነጸ ምኩራባ አመልክት ነሲቶም ወምህራማቲሆሙ ሕፀ

ህቡረ መሐርና ኢየሱስ ክርስቶስ ህቡረ መሐርና ኢየሱስ ክርስቶስ ህቡረ የመሐርና ኢየሱስ ክርስቶስ የአባቶቻችን በረከታቸው ድል የመትነሳቸው ሰርዓታቸው ጥርጥር የለባት ሃይማኖታቸው ከእኛ ጋር ትኑ ለዘላለሙ አሜን።